አሜሪካና እስራኤል ፍልስጤማውያን እንዲሰፍሩባቸው የመረጧቸው የአፍሪካ ሀገሮች የትኞቹ ናቸው? ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ ዜናዎች ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። በዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያን የሚቀበሉ ሀገራት የተለያዩ ድጋፎች ለማድረግ ቃል ገብተዋል። አሶሲየትድ ፕረስ የእስራኤልና የአሜሪካ ባለስልጣናት ጠቅሰው እንዳስነበበው ከሆነ ንግግሩ የተደረገው ከሱዳን ሶማሌ፣ ከራስ ገዟ ሶማሌላንድ ባለስልጣናት ጋር ነው። ከፕሬዝዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀዱትን እቅድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ባለፉት ጊዜያት ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ማለታቸው ይታወሳል። ዋይት ሀውስ ግን ትራምፕ በራእያቸው እንደሚገፉበት በግልጽ ተናግረዋል። ከባለፈው ወር ጀምሮም ከሁለቱ ሀገራትና ሶማሌ እንደ ሉዓላዊ ግዛቷ የምትቆጥራ ሶማሌላንድ ጋር ሚስጢራዊ ምክክር መደረጉን ነው ስማቸው እንዳይጠቀስ የፈለጉት የአሜሪካና የእስራኤል ባለስልጣን ለአሶሴትድ ፕረስ የተናገሩት። ዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ወይም ለሚያስተናግዷቸው ሀገራት የፋይናንስ ዲፕሎማሲያዊና ደህንነት ድጋፍ ለማድረግ አልገብተዋል ተብሏል። ትራምፕ በመጀመሪያ ሥልጣን ዘመናቸው አራት የአረብ ሀገራት ከእስራኤል ጋር የአብርሃም ስምነት እንዲፈራረሙ ሲደረጉ የተጠቀሙበት ስልት በድጋሚ ለመተግበር እየተንቀሳቀሱ መሆኑን ገልጸዋል። ፍልስጤማውያን ከጋዛ መፈናቀል የሚደግፉት የእስራኤል የፋይናንስ ሚኒስትር ቤዛልስ ሞትሪች ከሰሞኑን በሰጡት አስተያየት እስራኤል በፍልስጤማውያን ሊያሰፍሩ የሚችሉ ሀገራት እየለየች ነው ማለታቸው ይታወሳል። በእስራኤል መከላከያ ሚኒስቴር ስር በጣም ግዙፉ የስደተኞች ጉዳይ ክፍል እንደተቋቋመ ነው ማለታቸውን የትራምፕ እቅር ተፈጻሚ ለማድረግ እንቅስቃሴ መቀጠሉን አመላክቷል። ፍልስጤማውያን እንዲቀበሉ በአሜሪካና በእስራኤል ጥያቄ የቀረበላቸው ሀገራት እነማን ናቸው? በአፍሪካ እስኪ እንመልከታቸው። የመጀመሪያዋ ሱዳን ስትሆን በፈረንጆቹ በ2020 ከእስራኤል ጋር በዲፕሎማሲያዊ ግንኙነት በአብርሃም ስምምነት ለማደስ ከተስማሙ አራት ሀገራት አንዷ የሆነችው ሱዳን ለፍልስጤማውያን መስፈሪያ ቦታ እንዲሰጡ ጥያቄ ከቀረበላቸው ሀገራት መካከል አንዷ ነች። በሁለት ሺ ሀያው ስምምነት መሰረት አሜሪካ ካርቱምን ሽብርተኝነት በመንግስት ደረጃ ከሚደግፉ ሀገራት ዝርዝር አስወጥታ ዓለም አቀፋዊ ብድር እንዲታገኝ ብታደርግም በሱዳን ጦርና በፈጥኖ ደራሽ ራፒድ ፎርስ ሰፖርት መካከል የተቀሰቀሰው ጦርነት ከቴልአቪቭ ጋር ግንኙነት የሚፈልግ ደረጃ እንዳትደርስ አርጓታል። በአሜሪካና በእስራኤል ፍልስጤማውያን በጦርነት ውስጥ ወደምትገኘው ሱዳን እንዲያመሩ የሚያቀርቡት ሀሳብ ከፍተኛ ተቃውሞ እያስተናገደ ቢጠበቅም ለካርቱም መንግስት የብድር ስረዛ፣ የጦር መሳሪያና ቴክኖሎጂ ዲፕሎማሲያ ድጋፍ ማማልያ ሊያቀርቡ ይችላሉ ተብሏል። ሁለቱ ለጉዳይ ቅርበት ያላቸው የሱዳን ባለስልጣን የትራምፕ አስተዳደር ወታደራዊ መንግስት ፍልስጤማውያን እንዲቀበሉ ማድረጋቸው አረጋግጠዋል። የሱዳን ጦር ፈጥኖ ደራሽ አርኤስኤፍ ለመምታት ድጋፍ ድጋፍ እናደርግላችኋለን በሚል ለቀረበለት ሀሳብ አሉታዊ ምላሽ መስጠቱ ነው ያነሱት። የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን ባለፈው ወር በአረብ ሀገራት መሪዎች በካይሮ ሲመክሩ ፍልስጤማውያንን ከቀያቸው የማፈናቀል እቅድ ምንም የዳቦ ስም ቢሰጠን ተቀባይነት የለውም ሲሉ በቴሌቪዥን መስኮት ብቅ ብለው መናገራቸው የሚታወስ ነው። በሁለተኛ ደግሞ የምትቀበለው ተብሎ የምትታሰበው ሶማሌላንድ ሲሆን ሶማሌላንድ ከሰላሳ ዓመት በፊት ከሶማሌ የተገነጠለች በኋላም የራሷ መንግስት ጦርና መገበያ ገንዘብ በመጠቀም እንደ ሉዓላዊ ሀገር ብትንቀሳቀስም እስካሁን ሀገራት እውቅና አልሰጧትም። የሶማሌላንድ አዲሱ ፕሬዚዳንት አብድራህማን መሐመድ አብድላሂ ዓለም አቀፍ እውቅና የማግኘት ጉዳይ ቅድሚያ የሚሰጠው እንደሆነ ተናግረዋል። የትራምፕ አስተዳደር ለሶማሌላንድ እውቅና በመስጠት ፍልስጤማውያን በሀገሪቱ የማስፈር ንግግር ስለማድረግ አሶሲየትድ ፕረስ የአሜሪካ ባለስልጣን ጠቅሶ አስነብቧል። የሐርጌሳው ሹማምንት ግን ሚስጢራዊ ነው የተባለው ምክክር እንደማያውቁት መናገራቸውን ዘገባ አክሏል። ሌላ በሶስተኛ የምንመለከታት ሀገር ሶማሌ ስትሆን በምስራቅ አፍሪካ ዜጎቿ በፍልስጤማ ላይ የሚፈጸም በደል ይቆም ዘንድ በአደባባይ ድምጻቸው እንዳሰሙ በማድረግ ድጋፍ በተደጋጋሚም አሳይታለች። ሞቃዲሾ የትራምፕ ጋዛን የመጠቅለል እቅድ ውድቅ ያደረጉ የአረብ ሀገራት ጉባኤ አካልም ነበረች። በመሆኑም ፍልስጤማውያንን ለማስፈር ከአሜሪካና እስራኤል የቀረበላትን ጥያቄ መቀበሏ ጉዳይ አጠራጣሪ ነው ተብሏል። በምላሹ የሚቀርብላት ድጋፍ ግን አቋሟን ሊያስቀይራትም ይችላል እየተባለ እየተወራ ነው። ይሁን እንጂ አሶሴትድ ፕረስ ያነጋገራቸው ስማቸው እንዳይጠቀስ የፈለጉት የሶማሌ ባለስልጣናት ግን ሞቃዲሾ ከጋዛ የሚፈናቀሉ ፍልስጤማ የምታስጠልልበት ሁኔታ የተደረገ ምክክር የለም ማለታቸው የሚታወስ ነው። የኢራኑ መሪ ጠቅላይ መሪ አያቶላህ አሊ ሐሜኒ ካሚኒ አሜሪካን እንዲደራደር ጥያቄ ውድቅ አደረጉ። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ወታደራዊ አማራጭን እንደሚጠቀሙ ዝተዋል። ባሳለፍነው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውን ገልጸው ነበር። ይሁንና የኢራኑ ጠቅላይ መሪ አያቶላህ አሊ ሐሚኒ በሀገሪቱ የኒውክሌር ፕሮግራም ለመደራደር ከአሜሪካ የቀረበላትን ጥያቄ እንደማይቀበሉ አስታውቋል። በዚህ ንግግራቸው ላይ ኢራን ሁለት አማራጭ አላት ወይ ድርድር ፍቃደኛ መሆን አሊያም ወታደራዊ እርምጃ መቀበል ሲሉ ተናግረዋል። ይህም ተከትሎ የሀገሪቱ ፕሬዚዳንት መሱድ ፔዥኪያን በትናንትናው ዕለት የሚያስፈራራን አካል ጋር እንደራደርም ትራምፕ የፈለጉትን ማድረግ ይችላሉ ሲሉ ማናገራቸው ይታወሳል። ትራምፕ ግን ለኢራን ከፍተኛ መሪ የጻፉት ደብዳቤ የተባበሩት አረብ ኤምሬትስ ፕሬዚዳንት ዲፕሎማሲ አማካሪ አንዋር ጋርጋሽን ለኢራን የውጭ ጉዳይ ሚኒስተር አባስ አርጋቺ በትናንትናው ዕለት አስረክበናል ቢሉም፣ አረብ ኢምሬቱስ ልዑክ ግን ደብዳቤው ለኢራን የውጭ ጉዳይ ሚኒስትር ባስረከቡበት ተመሳሳይ ወት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩ የኢራን ጠቅላይ መሪ አያቶላህ አሊ ያም ካሚኒ የአሜሪካን መደራደር ጥያቄ አታላይና ብልጣብልጥ ነው ሲሉም ጠርተውታል። ከትራምፕ የተላከው ደብዳቤ እንዳልተመለከቱት የገለጹት ሀሚኒ የድርድሩ ስምነት ውል እንደማያከብር ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅሙ የለውም ሲሉ መናገራቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ትራምፕ በመጀመሪያ የስልጣን ዘመናቸው ላይ በ2015 የኢራን የኒውክለር ስምምነትን ማውጣትና የኢራን ኢኮኖሚ ያሽመደመደ ኢኮኖሚ ማዕቀብ መጣላቸው፣ ይታወሳል። በወቅቱ ስምምነቱ ኢራን ለሽብርተኞች የምታደርገው ድጋፍ እንዲታጠናክረ አግዟታል ያሉት ፕሬዝዳንቱ አዲስ ድርድር እንዲካሄድ መጠየቅ ላይ ናቸው። ትራምፕ ቴህራን ወደ ድርድር ጠረጴዛ የማትመለስ ከሆነ ማዕቀቦችን ከማጥበቅ እስከ ወታደር እርምጃ ድረስ ሊወሰድ እንደሚችሉ እየዛቱ ነው። በምርጫ ቅስቀሳቸው ወቅት ሀገሪቱ ጋር ለመነጋገር ክፍት ክፍት መሆናቸውን የገለጹት ፕሬዝዳንት ትራምፕ በተመሳሳይ ጊዜ ኢራን ከዓለም ኢኮኖሚ የማግለል ወደ ውጭ የምትልከው ምርት መጠን ወደ ዜሮ አርዳለሁ ብለዋል። በኢራን ጉዳይ የመጨረሻ ውሳኔ ሰጪ አካል የሆኑት አያቶላህ ሃይል ካሚኒ ኢራን የማስፈራራት ውድር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒውክሌር የጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም፣ ነገር ግን እኛ የኒውክሌር ጦር መሳሪያ እንፈልግም ሲሉ ተናግረዋል። የዓለም አቀፍ አቶሚክ ኃይል ኤጀንሲ የኢራን የዩራኒየም የጥራት ደረጃ 60 በመቶ መድረሱን ባለፈው ወር መገባደጃ ላይ ይፋ ያደረጉ ሲሆን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልገው ዩራኒየም ደረጃ ዘጠና በመቶ ነው ተብሏል። በመካከለኛው ምስራቅ ከኢራን ጋር ከፍተኛው ፍጥጫ ውስጥ የምትገኘው እስራኤል በበኩሏ ኢራን በአሜሪካ ባቀረበችው ዕቅድ የኒውክሌር ፕሮግራም አለ ለመቀነስ ካልተስማማች በማውላት ጣቢያዎች ላይ ጥቃት እንደምትሰነዝር መዛቷ ይታወቃል።